በ በሰላሳ ሺህ ብር አንድ እናት ሰርፕራይዝ እናደርጋለን ታማሚ ልጅ አላት በየቤቱ የዞረች ልብስ ታጥባለች አሁን ገብተን ላይቭ በ30 ደቂቃው 30 ሺህ ብር ሰብስበንላት የማጠቢያ ማሽን እንገዛ እንገዛላታለን ይሳካ ላይ ሳካ ማብረን ነው እንግዲህ አንድ እናት ታማሚ ልጅ ይዛ እንዴት ነው ይህን መንገድ የምትወጣው አዝላው የተሸክማ ነው ግዴታ አይመችም ጭራሽ በር ላይ ደርሰናል ጤና ይስጥልን ቤቶች ጫማ ላውልቅ እዚች ጋ ስንደርስ እናወርቃለን ችግር የለም እንዴት ነሽ ሰላም ነሽ እግዚአብሔር ይመስገን ሁሉ አማን ጠና ይስተልን አባይ በድሩ ይባላለሁ። በሱ ፍቃድ ሸዋረጋ ይባላል። ወደ 18 ዓመት እየገባ ነው። በሱ ፍቃድ የጤና ሁኔታ እንዲ የኦቲዝም ተጠቂ ነው። ያወቅኩት በአራት ዓመቱ ነው። እና ሐኪም ቤት ይከታተላል። መድኃኒት አለው። በቀን አምስት አይነት መድኃኒቱ ይወስዳል። የዛሬ ዓመት አካባቢ ከፍቶ ወጥቶ በሶስት ቀኑ ነው የተገኘው። በባዶ እግሩ ወደ ሀይሌ ጋርመንት ሄዶ ማለት ነው። በቃ ያው ቆልፈን ነው የምንቀመጥ። አሁን ካጠገቤ የሆነ ወንዝ አለ። በቃ ወንዝ ውስጥ ካልገባ ብሎ ሲያስቸግረኝ ነው እንደዚህ ያሰርኩት ማለት ነው። ከተወለደ ጀምሮ ነው ይሄ ችግር ወይስ ከተወለደ በኋላ? ከተወለደ ጀምሮ። በእርግዝና ጊዜ የተለየ ነገር? ሰላም ነበር። በወሊድ ጊዜስ ምንም አልነበረም በሰላም ነው የተገላገልኩት? ጤነኛ ልጅ ነበር። ከስንት ዓመቱ ጀምሮ ነው ምልክት ያየሽው? ሰውም አንዳንድ ልጅ ቶሎ አይፈጥንም ሲለኝ በአራት አመት ሐኪም ቤት ይዤው ሲሄድ የውጭ ሲም ተጠቂ ነው፣ በዚሁ ክትትል መጀመር አለበት ብለውኝ ክትትል ጀመርኩለት። አንዳንዴ እንደሚጥል ነገር ያደርገዋል። ይሄ ልጅ ከተፈጠረ እኔ ያልተፈተንኩበት ጊዜ የለም። እግዚአብሔር ይመስገን። ከሰው አለመቀላቀል እራሱ አንድ ፈተና ነው። ማህበራዊ ኑሮ፣ ለቅሶ አለመድረስ፣ ስራም የለኝም። ብቻ ብዙ ችግር አለ። ያው ለማውራትም አይመችም። እሺ ቻሌንጁን እናስጀምረዋለን። የልብስ ማጠቢያ ማሽን በ30 ሺ ብር የምትገዥበትን ቻሌንጅ ለማስጀመር አስበናል። እግዚአብሔር ከፈቀደ ልብስ የማጠብ ስራት ሰራ ያለሽ አይደል? አዎ፣ አንኳኩቼ እየሰራለሁ። ምንሽ አንቺ የተቸገረ ትመስያለሽ ልብስ ልታጥቢ ያንኳኩች ትጠቂናለሽ ይሉኛል። እሺ በሀምሳ ብር 1036 51 26 69 አራት መቅደስ ሸዋ ረጋ በሚለው አካውንት ነው እንጂ በሌላ አካውንት እንዳታስገቡ። በሱፍ ቃድ ስታነጋግሪው ያቃል ይመልስልሻል? አይመልስም፣ ምንም አያውቅም። ሲናደድ ራሱን ይገጫል፣ በጥርሱ ራሱን ይበላል። ፍቀዳችን ሰላሳ ሺ ነው። አስር ሺ ደርሰናል እግዚአብሔር ይመስገን በዚህ ፍጥነት ቸርነት ዘውዱ አምስት መቶ ብር ስሜ አይጠቀስ አንድ ሺ ብር ማሩ ፋንታውን ሁለት መቶ ብር አብዱራማን ሁሴን ሁለት መቶ ብር በኃይሉ ብርሃን መቶ ብር ሊሻን ያዘው ሀምሳ ብር ውሸጌታቸው ሁለት መቶ ብር መዝገቡ አረጋ አምስት መቶ ብር በለጠ አዲሱ ሁለት መቶ ብር አብዱላዚዝ ሽኩር ሀምሳ ብር ቤቴሌ ማበራ ሀምሳ ብር ፍሬው ታየለ አንድ መቶ ብር ሰላም ደሳለኝ አንድ መቶ ብር ዳንኤል መርሻ ሁለት መቶ ብር። አስራ ስድስት ሺህ ብር ደርሰናል። ሰሚ ማርት አንድ ሺህ ለስቡሯ ትራንስፖርት ብሎ ልከውልሻል። እግዚአብሔር ይስጥልን። በጣም በጣም ነው የምናመሰግነው ሰሚ ማርት ፍሬንድ። የማርያም አምስት ሺህ እሰጣለሁ። ሁሌም የምትሰራቸው ነገሮች ይደንቁኛል። ባይ ዘ ወይ እዚህ ጋር በሰንሰለት የታሰረውን ልጅ ስናየው ልጁ የታሰረ ይመስልናል፣ ግን እናት የሆነች የታሰረችው። ምክንያቱም ይህ ልጅ ጥላ መውጣት አትችልም። እዚህ ጋር ወንዝ አለ ግቢ ውስጥ፣ ወንዙ ውስጥ ይገባብኛል ብላ ትፈራለች። ስራ ለመስራት ራሱ እየተሳቀቀች ነው። ለዘለቄታ አብረን ከእስር ቤት እንድናስፈታቸው ለምናችሁ አሉ። ለመጽደቅ የዘለቄታ በጎ አድራጎት ድርጅትን ከዚህ በመነሳት ነው ያቋቋም ነው። በእንዲህ አይነት እናቶች ስልጠናና መነሻ ካፒታል አግኝተው ቀሪ ዘመናቸውን እየሰሩ ልጆቻቸውን እንዲያሳድጉ የሚያደርግ ነው። ሀና ታአምራት መቶ ብር አስገብታል። ናለች። አትምርት መሐመድ መቶ ብር፣ ደበበ ፈቃዱ ሁለት መቶ ብር፣ ጸጋዛ መኮንን መቶ ብር ተስፋ ዋሌ መቶ ብር አስካላበበ መቶ ሀምሳ ብር በዩቲዩብ የምታዩት ተመልካቾቻችን የበለጠ ብዙ አስተዋጽኦ እንደምታደርጉ ተስፋ አደርጋለ ስልኳ አለ እስጣችሁ በ0913 84 48 5 28 ሺ 700 ብር ደርሰናል ከዚህ ቤት እስከምንወጣ የቀሩት ብሮች ሲገቡ 30 ሺ ይሞላል እንግዲህ የማጠቢያ ማሽን ገዝታ ደግሞ ልጆቿን በተወሰነ መልኩ መደገፍ እንድትችል ይረዳታል ቁጥሯን ግን አይቻትም ሙሉ ቁጥር አይቼ ቦታ ደስ ይለኝ ነበር ስለዚህ ራሴ ሌላ ቀሩ ቁጥር ማየት ከፈለግ ራስ ሙላው ይላል ህጉ የሚገበለው 1695 ብር ነው። መቅደስ ሲዋ አረጋ ሙላቱ አይደል? በጣም አሪፍ 1695 ብር ልከናል። በመላው ዓለም ላላችሁ ኢትዮጵያውያን ተሳክቷል። እግዚአብሔር ይጠብቃችሁ። ሰላም ውላችሁ ግቡ። አሜን